የሰበካ ጉባኤ አባላት የሀብት አሰባሳቢ ኮሚቴ ወደወደ ረ ወደ የሀብት አሰባሳቢ ሚ የሀብት አሰባሳቢ ኮሚቴ ሰበካ ጉባኤ ህንፃ ሰሪ ኮሚቴ፣ ይሄ የናንተ ድካን ይህን ህዝብ አብራችሁ ሰርታችሁ ስለደከማችሁ ዋጋ ስለከፈላችሁ ስለበረታችሁ ነው። እህቶች ውረዱ ቀስ ብላችሁ፣ ሚዲያው እየቀረፃችሁ ነው። መሪ ስላሴ ቲክቶክ ስራ ተዋህዶ ሚዲያ በእውነት በቀጥታ ስርጭታሁ ጌትነት የሚባለ ወንድማችን 8500 ብር አስገብቷል። እልል ብላችሁ ለዚህ ለእንጨት የሚሆን ነው። አመስግኑት፣ መድኃኒዓለምን ክብር መስገል። እዛ የቆማችሁ ሰዎች ወይይ ወንበር የያዙትን አስቀድመዋል። ወንበር የያዙ ደሞ እናንተ ቁሙ፣ በሩን ቀቅላቸው። ወንበር ተሸክመው እናንተ ትቀዳደማላችሁ አስቀድሙናቸው። ደስ ይላል። ማለት አሁን በዓለም መድረክ የመሪ ምስራቅ ፀሐይ ቅዱስ ስላሴ ቤተክርስቲያን እየተተላለፈ ነው የሚገኘው። እናንተም አሻራችሁን እያሳረፋችሁ ነው የሚገኘው። በመሪ ስላሴ ቲክቶክ ገጽ በጽራት ተዋህዶ ሚዲያ በቀጥታ ስርጭት እየተላለፈ ነው የሚገኘው። በቤታችሁ ስትገቡ ጽራት ተዋህዶ ሚዲያ መሪ ምስራቅ ፀሐይ ቅዱስ ስላሴ ቲክቶክን፣ ዩቱብን፣ ፌስቡክን፣ ቴሌግራምን እነዚህን ሁሉ ሚዲያዎች ጎግል በማድረግ ታገኛላችሁ። ይሄ ሁሉ ታሪካችን ተሰንዶ እየተላለፈ ዘመኑን በመጠቀም ቤተ ክርስቲያን ልዕልናዋን እያስከበርንበት እንገኛለን። እግዚአብሔር ይክበር ይመስገን። እንዴት ወጣቶች ወንበር ይዛችሁ ስትል እንዴት እንደምታሉ፣ በጣም ደስ ትላላችሁ። ዋክ ካሜራማን ዘወር አድርግና ከፍ አድርግ፣ ወጣቶቻችን እንዴት አድርገው ወንበሩ እንደያዙት አሳይ። ይሄ ነው መጋዘን ውስጥ አስገቡት። በጣም ደስ ይላል። ይሄ ነው መተባበራችን። ይሄ ነው ፍቅራችን። ይሄ ነው የሚያምርብን። ይሄ ነው አንድነታችን። መጨረሻ ላይም እዚህ አውደ ምረት ላይ ያለውን ድንኳኑን ሸራውን ጥቅልል አርጋችሁ ተወስዱታላችሁ። ታች ያለውን ይሄንንም ስብስብ አድርገን እንወስዳለን። በጣም ደስ ይላል። ይክበር ይመስገን። መድሃን ያለን ደስ ይላል። መመናን ደስታቸውን እየገለጡ ነው። መመናን ደስ ብሏቸው ፍቅራቸውን እየገለጡ ይገኛል። አሜን አሜን አሜን። በእውነት ደስ ይላል። በእመናን ፍቅራቸውን ሲገልጡ እየመጡ ይሄ ነዋ አው በእውነት ይሄ ነው። ቴንክ ዩ ማለት ያስፈልጋል እ ባህላችን ልምዳችን ይሁን። በእውነት ደስ ይላል። ስለዚህ ወጣቶቻችን ታምራላችሁ። መታችሁ እሱን አስቀምጣችሁ እዚያ ወደ ምነቱ ይሄ ምንጣፍን ስብስብ አድርጋችሁ እንድትወስዱት በእውነት የእናንተ ስለሆነ ማለት ነው። በጣም ደስ ይላል፣ በጣም ያምራል። እንኳን ለዚህ ሽቀን አበቃን። በእውነት ይኮ በህይወት እግዚአብሔር ጠብቀውን ችልቀት እንድናይ ስለረዳን እኮ ነው። ይሄን ያሳየን ይህን ህንፃ ቤተ ክርስቲያን አልቆ በውስጡ ደግሞ ስጋ ወደ ስጋ አምላክን እየበላን እየጠጣን ደስ ይለናል። በእውነት እውነት ነው። ከእግዚአብሔር በላይ ምን ደስታለን? እውነት ነው። በቤተ መቅደስ ከማሳለፍ ይልቅ ምን ደስታለን? እውነት ነው በእለተ ሰንበት ስብስብ ብሎ አው ክርስቲያናዊ ግዴታውን ተወጡ ተባርኮ ጸልዮ አባቶች ባርኮት ከመሄድ ከዚህ በላይ ምን ክብር አለ? እኛ ክብራችን እኮ ይሄ ነው። የዚህ ዓለም ነገር እኮ ጣጣው ያልፋል፣ ሁሉም ያልፋል። ይሄ ህብረት ግን በሰማይ ይቀጥላል። ጸዓዳ ሆነን እንደዚህ ነጭ ለብሰን አምሮብን ተውበን በዛ በአባታችን በቤተ መቅደሱ በዛ ያምርብናል። በእውነትና ይሄ ነው ክርስቲያናዊ ግዴታ። አንድ ክርስቲያን አስራት በኩራቱን ማውጣት፣ አንድ ክርስቲያን በእለተ ሰንበት ወደ ቤተ መቅደስ መሄድ፣ አንድ ክርስቲያን ስጋ ወደ አምላክን መንቀበል፣ ይሄ ክርስቲያናዊ ግዴታው ነው። ስለዚህ አሁን ክርስቲያናዊ ግዴታችሁን እየተወጣችሁ ነው። ይሄን የምታደርጉትና እንኳን ደስ አላችሁ። ይሄ ልዩ ደስታ ነው። በእውነት ይሄ ድምጽ በምድር ብቻ የሚቀር ይመስላችኋል? ስብከት በሰማይ የለም። ይሄ ድምፅ ግን በሰማይ እንሰማዋለን። በዛ ዝማሬ አምልኮት፣ ምስጋና ነው የሚጠብቃል። ለዛ ነው ዛሬ የምናመልከው፣ ለዛ ነው ዛሬ ሊስብስብ እብለት፣ ለዛ ነው እግዚአብሔርን የምናመሰግነው፣ ለዛ ህብረት፣ ለዛ ዝማሬ፣ ለዛ ክብር፣ ለዛ ፀጋ ለመድረስ ነው እና እግዚአብሔር ይክበር ይመስገን። በጣም ደስ ይላል። ከክቡር አባታችን ጀምሮ አባቶቻችን በማዕጠንቱ በመስቀሉ ባርከውን ባርከው ሽታ አድርገውን የልባችንን ነግረናቸው ደስ ብሎን በእውነት እንሄዳለን እናልፋለን አዎ በእውነት ይሄ ነው ይሄ ነው ክርስቲያናዊ ግዴታ ይሄ ነው ክርስትና ግዴታችን መወጣት ማለት ይሄ ነው እንደደስልኝ ከዚህ በኋላ ከሄዳችሁ በኋላ ቀኑ ሙሉ ይሄን ነው የምታስታውስ ዛሬ አይምሯቸው የሚቻለው ማሰብ የሚፈልገው ሁልጊዜ ይሄን እንዲያስብ ደግሞ የቤተ ክርስቲያን መልእክቷ ነው